በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር አራት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቶማስ ዘደማስቆ። ቅዱስ ቶማስ በሰባተኛው መቶ ክፍለ ዘመን አካባቢ ተወልዶ ያደገ ሶርያዊ ክርስቲያን ነው። ከልጅነቱ እንደሚገባ መጻሕፍን ተምሮ ለዲቁና ለቅስና፣ ከዚያም ለጵጵስና በቅቷል። በወቅቱ የሶርያ ዋና ከተማ በሆነችው ደማስቆ ላይ ተሾሞ ያገለግል ነበር። ታዲያ ዘመኑ በየቦታው ደም በሚፈስበት ነበረና የክርስቶስ መንጋ መጠበቁ ቀላልና የዋዛ አልነበረም። በዘመኑ የክርስቲያኖች ደም ያፈሱ የነበሩት ደግሞ ተንባላት፣ የመሐመድ ተከታዮች ናቸው። ሰባተኛው መተክር ለዘመን መጨረሻ አካባቢ ሲደርስም ተንባላት ግብፅንና ሶሪያን በቁጥጥር ስር በማድረጋቸው ክርስቲያኖች ተቸገሩም። በወቅቱ ቅዱስ ተማ ሲያስተምር የሰማው አንድ መሐመዳዊ እንከራከር አለው ቅዱሱም ሊቅ ነበርና ስለ መሐመድ ሐሰተኝነት ስለ ክርስቶስ የባህሪ አምላክነት ካስረዳው በኋላ ንጹህና ሰማያዊ ሕግ ቅዱስ ወንጌል እንጂ ቁርአን እንዳልሆነ ነገረው። በአደባባይም ያ መሐመዳውያን በመረታቱ አፈረ። መሐመዳዊውን በምሽቀት ሂዶ ለደማስቆ ገዢ ከሰሰው። ቅዱስ ተማስም ተይዞ ቀረበ ተከሶ እንዴት እምነታችን እስልምናን ትሰደባለህ ሲሉም ቅዱሱን በእውነቱ እንዴት ትናገራለህ አሉት። ቅዱሱን በእውነት ተናገርኩ እንጂ ሐሰት አልተናገርኩም ሲል ትመለሰለት። መኮንኑም መኮንኑም እሽ ክርስቶስ ማነው ሲል ወንጀልና ቁርአንስ ምን ትላለች ሲል የተሳለ ሰይፍ አምጥቶ ጠየቀው። የቀናችው እምነት ክርስትና ክብርነቷ በሰማይና የሰማ የቀናችው እምነት ክርስትና ክብርነቷ በሰማይ ነውና መጨከልን ትጠይቃለች። ቅዱስ ቶማስም ምንም ሳይፈራ ለስም አጠራሩ ስግደትዩና ጌታችን ኢየሱስ ክርስቶስ የሰማይና የምድር ፈጣሪ አምላክ ነው። ቅዱስ ወንጌልና ሰማያዊ የህይወት ህግ ሲሆን ቁርአን ደግሞ የመሐመድ የፈጠራ መጽሐፍ ነው ይህንንም ብሎ አለው። ይህንን የሰማው መኮንኑ በቁጣ አንገቱን እንዲበቱ ታዘዘ። ቅዱስ ቶማስም በዝች ቀን ስለ ቀናች ሃይማኖት አንገቱን ሰጥቷል። ከቅዱስ ቶማስ ረድኤት በረከት ይክፈለም። ቅዱሳያና የቆዮ ዮሐንስ አሁን ደግሞ ወደ አራተኛው መቶ ክፍለ ዘመን እንመለስ። ወደ ምድረ ፋርስ ኢራን ወርደን ቅዱሳንን እናዘክር። እነዚህ ቅዱሳንን በሀገረ ፋርስ ወይም ኢራን በመንግስት ሳቦር ዘመን የነበሩ አበው ናቸው። ሳቦር ማለት ፀሐይና እሳትን የሚያመልክ እጅግ ጨካኝ ንጉሥ የነበረ ነው። ቅዱሳኑ ያይቆብና ዮሐንስ የሐዋርያትን ስም ብቻ ሳይሆን ግብራቸውንም፣ ቅዱስናቸውን የያዙ ነበሩ። ዘመኑ ዘመነ ሰማይታት ባይሆንም ፋርስ ግን በዚህ ዘመን ለክርስቲያኖች የግፍ ከተማ ነበረች። ከቅዱስ ጊዮርጊስ ቅዱስ ያይቆ ዘግሙድ ከቅዱስ መርምህናም ከቅዱስ ቅዱስ ኮቶሎስ ሰማይትነት ተቀበሉ። በዚህ ሀገር ውስጥ ነው። ቅዱሳን ዮሐንስና ያይቆ ትምህርተ ቤተ ክርስቲያን በልኩ ተምረው መጻየቱን ተረድተው ለክህነት ተመርጠዋል። በኋላም ቤተ ክርስቲያን ይገባቸዋል ስትል ጳጳስ አድርጋ ሹማቸዋለች። እነርሱም አላሳፈሯትም። የክርስቶስን መንጋ እያስተማሩ እየናዘዙ ጠብቀው ላታል። ንጉሱ ሳቦር ግን ህዝቡን ለፀሐይና ለእሳት ሊያሰግድ ላደረገው ጥረት እንቅፋቱ ነውታልና ጠላቸው፣ በወታደሮችም አዚዞ በፍርድ አደባባይ አቆማቸው። ህዝቡን በአዋጅ ጸድዶ አስፈሪ እሳት አስነዱ። ህዝቡ ለፀሐይ እንዲሰግድ ዘዙ ቢላቸው፣ እነሱንም ግን እምቢ አሉት። የሚሰገደው አንድ አምላክ ለመነ ሰማይና ምድርን የነማንተንም ለፈጠረ ነው አሉት። ከነ ልብሳቸው አንስሰው ወደ እሳት ውስጥ ወረወራቸው። ቅዱሳንም በመከራቸው በነደደው እሳት መካከል ሆነው ለሕዝቡ ተናገሩ፣ እንዲህ አሉ፦ አምላክ አንድ እግዚአብሔር ነውና እንዲህ በሃይማኖታችሁ ጽኑ አሏቸው። እሳቱም አቃጥሎ ገድላቸዋል። የብርሃን አክሊልም ተቀናጅተዋል። ከሁለቱ ቅዱሳን አባቶቻችን ረድኤት በረከት ይክፈለን። ቅዱሳን አቢማኮስ ወአዛርያኖስ አሁን ደግሞ ወደ ሶስተኛ ክፍለ ዘመን ወደ ዋናው ዘመነ ሰማይታት እንመለስ። በዘመነ ሰማይታት ከነበሩ ቅዱሳን ሰማይታት ሁለቱ አቢማኮስና አዛሪያኖስ ናቸው። አውሬው መክስሚያኖስ ዲዮቅልጥያኖስ ዓለምን ለሁለት ተካፍለው በክርስቲያኖች ላይ ግፍን ሲሰሩ ሁለቱ ቅዱሳን በሮም ግዛት ስር ይኖሩ ነበር። በዘመኑ እንኳን ቤተ ክርስቲያን ማነጽ፣ መዘመር፣ እምነትን መግለጥ ይቅርና ሲያማትቡ መታየት እንኳን ያስገድል ነበር። ነገስቷቱ የሾሟቸው ተከታዮቻቸው ክርስቲያኖችን ከዋሉበት አላሳድር ካደሩበት አላውላሉ። ታላቅ ግብ ሰቆቀውና ጭንቀት በሆነም ጊዜ በዚህ ወራት የሞተው ሙቶ ሁሉ እኩሉም ቢሰደድ አቢባኮስና አዛሪያኖስ ግን በከተማ መሀል ተረጋግተው ክርስቶስን ያመልኩ ነበር። ይሄም ተደርሶባቸው ተከሰሱና ተይዘው ቀረቡ። ክሱ ደግሞ ክርስቶስን አምልካችኋል፣ ክርስቲያን ናችሁ ነው። መኮንኑ ሁለቱን ክርስቲያኖች ወጣት ሲመለከታቸው ምንም የፍርሃት ምልክት አልተመለከተባቸውም። ተገረመ፣ ተደነቀ። ማንን ታመልክ አላችሁ ሲልም ጠይቃቸው። እነርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሲሉ መለሱለት። ክርስቶስን ትግዳላችሁ ወይስ ትሞታላችሁ ቢላቸው፣ እነሱም ሰነፍ ሲሉ በአደባባይ ገሰጹት። የፈጠረ ያከበረ ስጋው ደሞን የሰጠ ጌታ እንዴት ይካዳል ሲሉም ቅጩን ነገሩት። በድፍረታቸው የደነገጠው መኮንኑ በዚህ ሰዓት ሞትን አዘዘባቸው። በዚች ቀደም አንገታቸውን ተሰይፈው ለክብረ ሰማይታት በቅተዋል። አምላከ ቅዱሳን ሰማዕታትን በእርሱ በእነርሱ ያሳደረውን ትዕግስትና ጽናት በእኛም ላይ እያሳደረብን ከበረከታቸው ማይንሳን። ህዳር አራት ቀን ቅዱስ ቶማስ ዘደማስቆ ቅዱሳን ቆ ዮሐንስ፣ ቅዱሳን አቢማኮስ፣ ዋዛሪያኖስ፣ አባ አበጊዶ ዘትግራይ፣ ታላቁ አባ ዘካርያስ፣ ጉባኤ ቅዱሳን ሰማዕታት ይታሰባሉ። ከክርስቶስ ፍቅር ማን ይለየናል? መከራ፣ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለአንተ ቀን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ማርያም ድንግን ጸዋሪተ ቁርባን ርስፎራ ወፀዋ ልቦና ሳድ ዜ ምስለ ብራ ዘሰት ወጎሳ ጠይበጠይባን እዝራ ታይተሰግዳ አቲ አማአገቱ ውሃራ ዘምስለ ዮሴፍ ዘምስለ ዮሴፍ ወሶሎሜ ሰብሃተ ወልዳ ሰወራ ሰላም ለአበይዶ ረዳ ጻዴቅ ዮሃኒ ወዘክ